መልፋት መጽናት እንደ ደመራው ደግሞ መደመርና በአንድነት መቆምን ይጠይቃል። በመሆኑም ጽኑሃን ትጎዎች መስቀሉን የደበቀውን የቆሻሻ ክምር ንደው መስቀሉን እንዳወጡት ሁሉም እኛም ኢትዮጵያውያን ተሰባስበን በደመራው ምሳሌ ተደምረን በትጋትና በጽናት እየሰራን